አርሶ አደሩ በምርት ላይ ሊደርስ የሚችለውን ብክነት ለመቀነስ የደረሱ ሰብሎችን በወቅቱ እየሰበሰበ ይገኛል። በዋግ ምራ ብሔረሰብ አስተዳደር በሳህላ ሰየም ተወረዳም በሰብል ምርት ላይ ሊደርስ የሚችለውን ብክነት ለመቀነስ በወቅቱ እየሰበሰቡ እንደሚገኙ በተለያዩ ቀበሌዎች ያነጋገርናቸው አርሶ አደሮች ይገልጻሉ። ስሜ አባት ኃይለ ማርያም ይባላል። መሻ ዜሮ አንድ ቀበሌ ነዋሪ ነኝ። ስለዚህ ምናልባት ያው በዚህ ሰብል አሰባሰብ ላይ ከማሾ እስከ ጤፍ ድረስ እንደምታዩት እየሰበሰብን ነው ያለነው። ነገር ግን ከመስከረሙ አምስት ጀምረን ይኸው እዚህ ልክ አንድ ወራችን ነው አንድ ወር አልፎናል። እዛ ጀምሮ መጀመሪያ ማሾ ስንሰበስብ ነበር። ከሞላ ጎደል የተበላውን ውዝህም ቢሆን ሰባስበን ከዚህ ሳምንት በፊት ወቅተናል። ተናለ ማሾ የተገኘውን እንኳን ቋጥረን ወደ ቤት አስገብተናል። ዛሬ ደግሞ ደመናው በሰፊው እየመጣ እያየ ነው ስለሆነ ምናልባት መጣበት የመከር ዝናብ ስለማይታወቅ መቼ ይምጣ መቼ ይምጣ ስለማናውቅ 24 ሰዓት ይሁን እዚህ እየተመላለስን 600 ብር ለአንድ ሰራተኛ በቀን ሰራተኛ 600 ብር ይከፈላል። በዛም 600 ብር ለሰራተኞቹን እንከፍላለን። ትራንስፖርት 100 ብር ከፍለን 150 ብር ከፍለን ዘናቸውን እንመጣለን። በዚህ ልክ እየሰበሰብን ያለ ነው። አሁን ምናልባት በጣም 50% በታች ነው ገና መሰብሰብ ላይ ያለው። ነገር ግን ያለውን አቅም ተጋግለን ወደ ማጠናቀቅ እየደረስን ነው። ነገ ምናልባት አጠናቄ ወደ ቤት ይገባል እያስባለሁ በዛ ልክ ነው እየታገልን ያለ ነው። ውጣ ውረዳ አለው፣ ወርጭ አለው፣ ድካም አለው። በጣም ሰፊ ነው የመከራ የመኸር አሰባሰቡ ሮዝሮ ግን በዚህ ልክ ነው አሁን ከዝናቡና ከተለያየ በላት ከከብቶች ሽረት ከዝናብ ሌሎች አርሶ አደሮችም ቢሆን ማሾውን አደንጓሬውን ከነቀሉ በኋላ ከሳምንት በኋላ መቆየት የለበትም። አንደኛ ፀሐይ የበዛበትና የመፈንዳት ባህሪ ያለው ማሾ መሆን ሰሊጥም የተለያየ ነገር የመፈንዳት ባህሪ አለበት። አገኙት መሰብሰባቸው መድከማቸው ነው። ስንት ወጭ አውጥተው ሰብስበው እዛ በኋላ ደግሞ እንደገና በወቅቱ አንስተው ካልሰበሰቡት ወደ ክምር ካልቀየሩት ይፈነዳል። ከከመሩት በኋላ ደግሞ ብዙ መቆየት የለበትም፣ መወቃት አለበት። የእንስሳት ሽረት ስድ እየሄደ ነው ያሉ አሁን አካባቢያችን በተፈጥሮ ስድ ነው ያድረው ስድ ነው የሚኖረ በኋላ ይጎዳሉ። በዛ ልክ ስንት ስድስት መቶ ለአንድ ሰራተኛ ተከፈለ የተሰበሰበው ማሳ በወቅቱ ሰብስበው ማስገባት መቻል አለበት። ልክ በእኔ ልክ እኔ አሁን አሁን ፊት አነሰበዛ ያለውን ሌትም ቀንም ደከመ ሰለቼ ሳልን ለሰራተኛ መክፈል ወደ ኋላ ሳልን ሰብስቤ ያስገብቻለሁ። ማማ ማሾውን ከዚህ በኋላ ያለኝ ይሄን ጤፍ ደግሞ ያያያችሁት ነው። አነሰ በዛ ቤተሰብም ለምኝ ቀን ሰራተኛም ቀጥሬ እያሰራሁ ነው ያለ። ከደመና ከተለያየ ነገር ከጥስቃ ከተለያየ ነገር ለመውጣት እየታገልን እየሰባሰብን ነን ያለ ነው። በዛ ልክ ነው። እኔን መሰል አርሶ አደሮችም በዚህ ልክ ነው መሆን መቻል ያለባቸው። እኔ ምናልባት በአብዛኛው የምኖረው በንግድ አለም ነው። እስኪ ልይ ብዬ ነው ዘንድሮ በዚህ ዓመት ወደ ስራ የተሰማራሁት። በባለፈው ተበልቶብኛል በጣም በሰፊው፣ በኩል ልክ አይደለም ግን ተመስገናነሰ በዛ የተወሰነውን ይዤ እየገባው ነው ያለው። ከሜን ቆጥርልኛል ብዬ አስባለሁ። እሺ፣ ወንድሙ ወልዴ እባላለሁ። በሌ ምንድን ጨርቆት ነኝ። አሁን እንግዲህ ያው አሁን መጀመሪያ የምን ኮው ነው ማሾውና አደንጓሬ ነው። ማሾውና አደንጓሬ አሁን ያው ጀምረናል፣ እየወቃነ ነው ያው እያስገባነ ነው አሁን የጤፍ አጨዳ ደግሞ አሁን ያው ተያይዟል። የጤፍ አጨዳን በጎድን እያጨነ ነው፣ እሱን እንደከተት ነው። ደግሞ አሁን ማሽላ ሰልብ አለ። ማሽላውን ደግሞ አሁን ቆረጣ ጀምረናል። እየቆረጥነ እያስገባነ ነው። በወቅቱ ካልገባ ዝናብ መቶ እንዳይበላሽ ብለን አሁን እየተራሯጥ ነው ያለን፣ እና ወቅቱ ዛሬ ጥሩ ነው በጣም። አሁን ያው ከወቅት ላይ ነው ያለ ነው እና እየኮጎነ ነው።

አርሶ አደሩ በህብረትና በተደራጀ መንገድ የደረሱ ሰብሎችን በወቅቱ እንዲሰበስብና የምርት ብክነት እንዳይኖር ለማድረግ የግንዛቤ ፈጠራ ስራና የድጋፍና ክትትል ተግባራትን እያከናወኑ እንደሚገኙ የሳህላ ሰየምት ወረዳ ግብርና ልማት ጽህፈት ቤት ዋና ኃላፊ አቶ ማስረሻ መኮንን ገልጸዋል። አርሶ አደሩ በተለይ በተለይ በተለያዩ ዝናብና አንዳንድ ምትሮች በግብርና ደረጃ ኤክስቴንሽን እየተሰጠ ነው ያለው። በ2017-18 የምርት ዘመን ምርትና ምርታማነትን በማሳደግ የአርሶ አደሩን የምግብ ዋስትናዊነት ለማረጋገጥ እንደ ተቋም በርካታ ተግባራቶችን እያከናወኑ እንደሆነ ያነሱት አቶ ማስረሻ መኮንን በምርት ዘመኑ በወረዳ ደረጃ በዘር ከተሸፈነው 9324 ሄክታር መሬት ላይ 615 ኩንታል ምርት ለመሰብሰብ እቅድ ተይዞ እንደነበረ በማስታወስ እስካሁን ማሾን ጨምሮ ከተለያዩ የሰብል አይነቶች ከ4000 በላይ ኩንታል የሰብል ምርት መሰብሰቡን አሳውቀዋል። በ2017/18 ምርት ዘመን እንግዲህ እንደጠቅላላ እንደወረዳ 9324 ሄክታር ነው ተገረዘር መሸፈን የቻል ነው። ከዚህ ውስጥ እንግዲህ አሁን በዚህ ሰዓት ወደ 6065 ሄክታር የተሰበሰበ ይገኛል ማለት ነው። ተሰብስቧል። እዚህ ማሾ ጤፍ ቴፕ አደንጓሬ ሰቤጥ ስንዴና ገብስ ናቸው። የሰፊት ሶስ በሉ ከማሽላ በስተቀር ያሉ እየተሰበሰቡ ይገኛሉ ማለት ነው። በዚህ ምርት ዘመን እናገኛለን ብለን በክልል ደረጃ ያስቀመጥነው ምርት ወደ 11601 ኩንታል እናገኛለን ብለን ያስቀመጥነው እሱ እንግዲህ እስካሁን ያው በተለይ ምርቱን እየሰበሰበ ያለበት በትሊዛን ያለው በተለይ ደሞ ማሽላ አካባቢ የተወቃ ፈልሩ ምርት ያገኛናል ወደ ነው አርሶ አደሩ የገበያ ምርቶችን እየለየ ወደ ገበያ እያቀረበ እንደሚገኝ የገለጹት አቶ ማስረሻ መኮንን የተሰበሰቡ ሰብሎች ለተባይ እንዳይጋለጡ አርሶ አደሩ የተለያዩ ኬሚካሎችን እንዲጠቀም ኤክስቴንሽን እየሰጠን ነው ብለዋል መሰረት አርሶ አደሩ ቀድሞ እየሰበሰበና ለገበያና ለኤክስፖርት መቀመጫ ያለባቸው ዞሮችን እየለየ ገበያ ላይ እያቀረበ እንደሆነ የተሻለ እንትን እያደረገ እንደሆነ መግለጽ እፈልጋለሁ ማለት ነው። የተሰበሰቡ ሰብሎች ደግሞ በተባይና በሌላ ብክለት እንትኖች እንዳይበላሹ መጠቀም መቻል ያለባቸው የተለያዩ የዚህ የከረጥ ከረጥ እንትኖች በግብርና የሚቀርቡ የከረጥ እንትኖች አሉ። እነሱ በገበያም በሚሆም አርሶአደሩ እየተጠቀመ ለብክለትና ለተባይ እንትን እንዳይደረግ ኤክስቴንሽን እየሰጠ ነው አርሶአደሩን በዛ ላይ እየገዛ እያስቀመጠ ያለበት ሁኔታ ነው ያለው። ማሽላን ጨምሮ አንዳንድ ያልተሰበሰቡ ሰብሎች ስለመኖራቸው የጠቆሙት አቶ ማስረሻ መኮንን ወቅቱን ባልጠበቀ ዝናብና በተባይ የሰብል ብክነት እንዳይፈጠር አርሶአደሩ በወቅቱ ሊሰበስብ እንደሚገባ አሳስበዋል። ነው ቀጣይም እነዚህ ያልተሰበሰቡ ሰብሎች አሉ። በተለይ በተለይ ማሽላ በጣም ብዙ ያልተሰበሰበ ሰብል ያለ። ወቅቱን ያልጠበቀ ዝናብ እንዳያበላሹ አርሶአደሩ የደረሰውን ሰብል ቶሎ ኤክስቴንሽን እየሰጠ ነው የምንገኘው። አስፋልቱም በዛ ልክ ራሱ እየተዘጋጀን ያለው የ2017 18 የምርት ዘመን የሰብል አሰባሰብ ሂደትን አስመልክቶ ያዘጋጅንላችሁ ፕሮግራም ይህን ይመስል ነበር። በትረካውን የዘውድ ደረጀ፣ በካሜራውና በቅንብሩ መኳንት ካሰው አብረናችሁ ነበርን። ቸር ሰንብቱ።